አልፎ አልፎ ይጠራ በነበረው በሰሜናዊው መንግስት በእስራኤል ይኖር ነበር። የአንደኛ ነገስትን ታሪክ ያስታውሱ። ሆሴዕ እግዚአብሔርን ወክሎ እንዲናገር የተጠራው ከእስራኤል ነገስታት መካከል የከፋ በሆነው በሁለተኛው የዮሩብአም የግዛት ዘመን ነው። የእስራኤል አገረ መንግስት በቀውስ ሲታመስ የነበረ ሲሆን በ722 ዓመተ ዓለም ግዙፉና መጥፎው የአሶር አፄያዊው ግዛት እስራኤልን አጠፋት። በሁለተኛ ነገሥት ውስጥ ያለውን ታሪክ እንደገና ይመልከቱ። ሆሴም ይህ ሁሉ እንደሚመጣ አይተው ነበር። መጽሐፉ ለ25 ዓመታት ያህል ያቀረበው ስብከቱና የጽሑፎቹ ስብስብ ሲሆን ከሞላ ጎደል በስነ ግጥም ቅርጽ የቀረበ ነው። ይህም ስብስብ ሶስት ዋና ዋና ክፍሎች እንዲኖሩት ተደርጎ የተዘጋጀ ነው። ዘልቀን እንግባና እንዴት እንደተዋቀረ እንመልከት። በመግቢያው ክፍል ላይ ሆሴ ጎሜር ከምትባል አመንዝራ ሴት ጋር ስለመሰረተው የተበላሸ ጋብቻ በመንገድ ይጀምራል። ጎሜር ከሌሎች ወንዶች ጋር የተኛቸው ከመጋባታቸው በፊት ይሁን ከጋብቻ በኋላ ግልጽ አይደለም። ሆኖም ግን ሶስት ልጆች ያፈሩ ቢሆንም ነገሮች ተበለሻሹ። ዋናው ነጥብ ጎሜር ታማኝ ባትሆንም እንኳን ሆሴ እሷን ለመፈለግ እንዲሄድ፣ ያለባትን ዕዳ ለውሽማዎቿ እንዲከፍል፣ እንዲሁም ፍቅሩንና ታማኝነቱን ዳግም ለእርሷ እንዲሰጥ እግዚአብሔር መንገዱ ነው። ይህ ሁሉ የተበላሸ ደግሞም የተጠገነ ጋብቻ እንዲሁም ልጆቹ እግዚአብሔር ከእስራኤል ጋር ያለውን ግንኙነት የሚያመለክት ትንቢታዊ ምልክት መሆኑን ይናገራል። እግዚአብሔር ለእስራኤል እንደ ታማኝ ባል ነበር። ከባርነት አድኗቸዋል። ወደ ሲና ተራራ አመጣቸው። በዚያም ከእነሱ ጋር ቃል ኪዳን አደረገ። ለእርሱ ብቻ ታማኝ እንዲሆኑ ጠየቃቸው። እስራኤልን ወደ ተስፋይቱ ምድር አስገባ። የሰጣቸውንም በረከት ሁሉ ወረሱ። ሆኖም ግን የከነአናውያን አምላክ በዓልን አመለኩ። ስለዚህም እግዚአብሔር ቃል ኪዳኑን ለማፍረስና እስራኤልን ለመፍታት ትክክለኛ ምክንያት አለው። በእርግጥ ይህን ለማድረግም ያስባል። ሆኖም ግን ያን ከማድረግ ይልቅ እስራኤልን እንደገና በመፈለግ ቃል ኪዳኑን እንደሚያድስ ይናገራል። ይህን የሚያደርገው ስለ ፍቅሩ ርኅራሄውና ታማኝነቱ ሲል ብቻ እንደሆነ ይናገራል። ከዚያም ሆሴ ይህ ሁሉ ምን ማለት እንደሆነ ይገልጻል። የእስራኤል ዓመፅ የሚያስከትለው መዘዝ በሌሎች አገሮች ሽንፈትና ስደት እንደሚሆን ይናገራል። ወደፊት የሚሆን የመታደስ ተስፋ ደግሞ አለ። አንድ ቀን እስራኤላውያን እንደገና ንስሐ ገብተው አምላካቸውን ለማምለክ ተመልሰው ይመጣሉ። ሆሴዕም እንዲህ አለ። የእግዚአብሔርን በረከት የሚያመጣ ከዳዊት ዘር የሆነ አዲስ መሲሐዊ ንጉሥ በላያቸው ላይ ይሾማል። ይህ የመግቢያ ክፍል የመጽሐፉን ዋና ሀሳቦች የሚያስተዋውቅ ነው። እስራኤል አምጻለችና እግዚአብሔር ከባድ ቅጣትን ያመጣባታል። ሆኖም ግን የእግዚአብሔር ፍቅርና ምሕረት ከእስራኤል ኃጢአት የበለጠ ኃይል ደግሞ አለው። በቀሩት የመጽሐፎቹ ክፍሎች የሆሴ ግጥም እነዚህን ጭብጦች በጥልቅት ይዳስሳል። በእስራኤል ላይ ያቀረባቸውን ክሶችና ማስጠንቀቂያዎች የያዙ ሁለት ስብስቦች አሉ። በእያንዳንዳቸው ማብቂያ ላይም ስለ እግዚአብሔር ምሕረትና ስለ ወደፊቱ ተስፋን የሚሰጡ የማጠቃለያዎች ግጥሞች አሉ። ከምዕራፍ አራት እስከ አስር ባለው ክፍል ሆሴዕ የእስራኤል ታማኝ አለመሆን መንስኤዎችንና ውጤቶችን ይዳስሳል። እስራኤል ስለ እግዚአብሔር ምንም ዓይነት እውቀት ወይም ግንዛቤ እንዳልነበራት ብዙ ጊዜ ተናግሯል። ማወቅ ወይም ያዳ የሚለው የዕብራይስጥ ቃል በአእምሮ ከማወቅ ያለፈ ትርጉም ያለው ነው። ግላዊ ግንኙነታዊ የሆነ እውቀትን የሚገልጽ ነው። ስለ አንድ ሰው በማወቅና ያንን ሰው በቅርበት በማወቅ መካከል ያለ ልዩነት ያህል ነው። እግዚአብሔር ደግሞ እስራኤል እንድታውቅ የሚፈልገው እንዲህ ባለው ግንኙነት ውስጥ ነው። ፍቅሩን እንዲለማመዱት ልባቸውንም ሆነ መላ ሕይወታቸውን የሚቀይር እውቀት እንዲያገኙና በምላሹም እንዲወዱት ይፈልጋል። ለዚህ ነው ሆሴዕ የእስራኤልን አምልኮ ግብዝነት እያጋለጠ ያለ አስርቱን ትእዛዛት እየጣሱ እንደሆነ በማህበረሰባቸው ውስጥ ከፍተኛ የሆነ ግፍ እንዲፈጸም እንዴት እንደሚፈቅዱ ከዚያም ወደ ቤተ መቅደሶቻቸው ሄደው ሁሉም ነገር መልካም የሆነ ይመስል ለእግዚአብሔር መስዋዕት እንደሚያቀርቡ ሳያቋርጥ ያሳያል። ግብዝነታቸው ብቻ ሳይሆን ሌሎች አማልክትን ሁሉ የሚያመልኩ በመሆናቸው አሳባቸው መልካም አይደለም። በቤቴልና በገልጌላ ከተሞች ያሉትን የበዓል መሰዊያዎቻቸውን ብዙ ጊዜ ይጠቅሳል። ሆሴ እስራኤልን በተደጋጋሚ የሚከሰው በሌሎች አማልክት ላይ ባላት እምነት ብቻ ሳይሆን ከግብፅና ከአሶር ጋር ባደረገቻቸው ፖለቲካዊ ቁርኝነት ጭምር ነበር። እግዚአብሔር እንዲጠብቃቸው በእርሱ ላይ ከመታመን ይልቅ እንደ መንግስታቱ ወታደራዊ ኃይላቸውን ማፈርጠምና በዚያ ላይ መታመን ይፈልጋሉ። እግዚአብሔርም እንዲህ ይላል፣ ብዙ ሳይቆይ ሁሉም በላያቸው ላይ ይወድቁባቸዋል። አሶር በእነርሱ ላይ ይነሳል፣ ምድራቸውንም ሊያጠፋ ይመጣል። በዚህ የማስጠንቀቂያ ክፍል ሆሴ ይህ ቤተሰብ ከመጀመሪያው ጀምሮ ታማኝ እንዳልነበር ለማሳየት የጥንት የእስራኤልን ታሪክ በትምህርት መልክ ያነሳል። የአባታቸውን የያዕቆብን ውሸትና ክህደትን ይጠቅሳል። ዘፍጥረት 27ና 28ን ያስታውሱ። በምድረ በዳ ያደረጉትን የእስራኤልን አመፅ ይጠቅሳል። የዘሁልቁን መጽሐፍ ያስታውሱ። ሕዝቡን ወደ ኃጢአትና ወደ ጥፋት የመራውን ብልሹ ንጉሥ ሳኦል መሾማቸውን ይጠቅሳል። በአንደኛ ሳሙኤል ላይ የሚገኙትን ታሪኮች ያስታውሱ። ይህ ሁሉ ሆሴ መልእክቱን የሚያስተላልፍበት መንገድ ነው። ይህ ቤተሰብ ፈጽሞ የማይለወጡ ነገሮች አሉት። ታዲያ ሆሴ ምን ተስፋ አለው? ደህና እግዚአብሔር ሕዝቡን ለማዳንና ለማደስ አንድ ነገር ሊያደርግ እንዳለ ከምዕራፍ ሶስት ጀምሮ እናውቃለን። እነዚህ ሁለት ማጠቃለያ ምዕራፎች የሚገልጹት ይህን ነው። ምዕራፍ አስራ አንድ ውብ ነው። ግጥሙ እግዚአብሔር ልጁን እስራኤልን ያሳደገና ያለውን ሁሉ የሰጠ አፍቃሪ አባት አድርጎ ይስለዋል። ሆኖም ግን ልጁ ካደገ በኋላ በአባቱ ላይ አመፀ፣ ልግስናውንም ለክፉ ተጠቀመበት። እናም በዚህ ግጥም የእግዚአብሔር ስሜት ተሰብሯል። እንዲውም በአንድ ተናዶ ከባድ የሆነ ጥፋት እንደሚያመጣ ይናገራል። በሚቀጥለው ጊዜ ደግሞ ልቡ በሐዘን ይመታል። ከዚያም በምህረቱና ርህራሄው ይነሳል፣ የሚወደውንም ልጁን ይቅር ይላል። እንዲህ ይላል ኤፍሬም ሆይ እንዴት በአንተ ተስፋ ልቁረጥ? ልቤ በውስጤ ተናውጣለች፣ ምህረቴም ሁሉ ተነሳስታለች። ምንም እንኳ እግዚአብሔር እስራኤል በአሶር እጅ ታልፋ እንድትሰጥና ቅጣቷን እንድትቀበል ቢያደርግም ያ ግን የእግዚአብሔር የመጨረሻው ቃል አይደለም። አሁን ተስፋ አለ። የመጨረሻው ምዕራፍ የሚናገረው ስለዚህ ተስፋ ነው። ሆሴዕ እስራኤል ንስሐ እንድትገባና ወደ አምላኳ እንድትመለስ ጥሪ ያደርጋል። ይህ ግን እውን እንደማይሆን ያውቃል። ምክንያቱም ከዚህ በፊት ሆኖ ስለማያውቅ እግዚአብሔር አንድ ቀን አመፀኛነታቸውን እንደሚፈውስና በነፃነት እንደሚወዳቸው ይናገራል። እግዚአብሔር ስለዚች አዲስና የተፈወሰች እስራኤል ሲገልጽ ስሮቿን የሰደደችና ሰፋፊ ቅርንጫፎችን ያበቀለች ጥላዋም ለህዝቦች ሁሉ የሚሆንን ፍሬን የምትሰጥ ለምለም ዛፍ እንደሆነች ይናገራል። ይህም እግዚአብሔር ለአብርሃም በገባው ቃል ኪዳን መሠረት እስራኤል የህዝቦች ሁሉ በረከት ትሆናለች የሚለውን ምስል የያዘ ነው። እግዚአብሔር እያለ ያለው ይህ የሚሆን ከሆነ የእግዚአብሔር ህዝብ ፍቅሩን እንዲቀበልና በምላሹም እንዲወደው የሚያስችል የሰውን ልብ የውስጥ ስብራትና ኃጢአተኛ የሆነ ራስ ወዳድነትን ለመጠገን የሚያስችል የእግዚአብሔርን ጸጋና የፈውስን ኃይል ይጠይቃል። ይህ እግዚአብሔር ሊፈጽመው የሰጠው ተስፋ ነው። ይህ በስነ ግጥም ቅርጽ የቀረበው መልእክት ከተደመደመ በኋላ የመጽሐፉን የመጨረሻ ቃላት እናገኛለን። እንደ ተያያዘ ማስታወሻ ያሉ ናቸው። የሆሴን ግጥም የሰበሰበው ወይም መጽሐፉን ያዋቀረው ደራሲ አንባቢውን ለሁለተኛ ጊዜ ሊያናግር ሳይፈልግ አይቀርም። እርሱም ይህን ሁሉ ለመረዳት ጥበበኛና አስተዋይ ማን ነው ይላል። በሌላ አገላለጽ የሆሴን ግጥሞች የተረዳ ማን ነው ይላል። የጌታ መንገድ ትክክል፣ ጻድቃን በዚያ ይራምዳሉ፣ አመፀኞች ግን ይሰናክሉበታል። ስለዚህም ደራሲው ሆሴዕ ስለ ሰሜናዊቷ እስራኤል የተናገረው መልእክት ያበቃና በዚያ የቀረ አለመሆኑን እንዲያውቁ ይፈልጋል። ስለ እግዚአብሔር ባህሪ፣ ስለ ዓላማዎቹና ስለ ሰው ተፈጥሮ ጥልቅ እውነቶችን ያሳያል። እግዚአብሔር በሰው ክፉ ስራ ላይ ፍትህን ማድረግ አለበት፣ ደግሞም ያደርጋል። የመጨረሻው ዓላማው የልቡ ሐሳብ ግን ፈውስና ህዝቡን ማዳን። እንግዲህ የሆሴዕ መጽሐፍ የሚናገረው ይህን ነው።